ቢነብዩ ብራሂም ከመጡት ሌላ ስሽ ይሆናል ያወሊና ዋ አኺሪና ዋ የተሚንከ ከአንተ የሆነ ተአምርም ሲሆን፣ ወርዙቅና አንተ ሲሳይን ለግሰን ወአንተ ኸይሩን ራዚቂን አንተ ከመጋቢዎች ሁሉ በላጭነህና ያን ጊዜ ቃል አላሁ አላ እኒ ሙነዚሉሃ እኔ አውራጇ ነኝ፣ እንደጠየቃችሁ ታወርዳለሁ። አለይኩም በእናንተ ላይ ፈመን የክፉር ባዕዱ ከተወረደ በኋላ ግን በአላ ሚክድ ካለ በዚህ ተአምር ፈመን የክፉር ባዕዱ ሚንኩም ከእናንተ ከጠያቂዎች መካከል ፈኢኒ ኡዓዚብሁ እኔ ያንን ሰው ቀጠዋለው አዛበን ቅጣትን ላ ኡዓዚብሁ አሀደን ሚነ አልዓለሚን ከዓለማት

እኔን አድርጋችሁ ያዙኝ ወኡምየ እናቴንም ኢላሀይኒ ሚን ዱኒላ ከአላህ ባሻገር የሚመለኩ ሁለት አማልክት አድርጋችሁ ያዙ ብለሃል። ቃለ ሱብሓነ አንተ ጥራት ይገባህ፣ ጌታይ ሆይ ማ የኩኑ ሊ ለእኔ አይገባኝም። አንአቁለማ ለይሰ ሊ ቢሐቅ ለእኔ እማይገባኝን በእውነት ለእኔ ያልሆነን እማይገባኝን ነገር ልል አልተገባም። አንተ ጥራት ይገባህ። እንኩንቱ ቁልቱሁ ብየው እንደሆነም ፈቀድ ዓሊምተሁ አንተ ታቀዋለህ ተዓለሙ ማ ፊ ነፍሲ እኔ ዘንድ ያለውን ውስጥ ያለውን ታውቃለህ ወላ አዕለሙ ማ ፊ ነፍሲ ከአንተ ዘንድ ያለውን ግን አላውቅምን እነከ አንተ ዓላሙል ጉዩብ እነሁ አንተ ድብቅ ነገርን አዋቂ ነህ። ማ ቁልቱ ለሁም አላልኩም ለነሱ ኢላ ማ አመርተኒ ብሂ በዚያ አንተ እኔን ያዘዝክበትን ነገር እንጂ አን ዕቡዱላህ አላን አምልኩ ረቢ የኔን ጌታ ወረበኩም የናንተንም፣ ወኩንቱ አለህም ሸሂደን እኔ በእነሱ ላይ ምስክር ነበርኩ፣ የአይን ምስክር ማዱምቱ ፊህም እኔ በነሱ ውስጥ በቆየው እስከቆየውበት ጊዜ ድረስ ፈለማ ተወፈይተኒ ወደ አንተ በወሰድከኝም ጊዜ ኩንተ አንተ ረቂባ አለህም አንተ በነሱ ላይ ተቆጣጣሪ ነበርክ ሆንክ። ዋአንተ ዐላ ኩሊ ሸይን ሸሂድ አንተ በማናቸውም ነገር ላይ መስካሪ ነህ፣ ከአንተ የተሰወረ ነገር የለም። ከዛን ዒሳ በነቢይ ነቢይ አዛኝ ነው ለህዝቦቹ ኢን ቱዐዚቡሁም ዒሳ ጌታ ነው ነው መርየምም ዒሳን አሳረጉት። ዒሳን አሳረጉና ከዛን እሷስ መርየም ትባል በአስተሪዮ ሞተች፣ በጎልጎታ አረገች አሉ። ጥር አካባቢ የሚያከብሩት አለ፣ አስተሪዮ ማርያም ብለው ሰኔ ደግሞ ጎልጎታ ብለው። ስለዚህ በዚህ ሞተች ልጇ ላይ ወጡ፣ እሷ እንዴት ትቀራለች ብለው እኮ ነው ላኳት፣ እሷንም ማለት ሱብሃንአላህ እና አማህያ ያ መድፉነቱን መሬት የተቀበረችነች እሷም ትቀሰቀሳለች። ዒሳም ከሰማይ ወርደው የሰውን ሞት ሞተው ማለት ነው ተቀብረው የቂያማ ዕለት ይቀሰቀሳሉ። ሃዛ ዓቂደቱ እና እን ቱዓዚብሁም ብትቀጣቸው፣ ፈኢነሁም ኢባዱከ ባሮችህ ናቸው ወይ እንተግፍር ለሁም ብትምራቸው ደግሞ ፈኢነካ አንተ ዓዚዙል ሓኪም አንተ አሸናፊውና ሓኪም ጥበበኛው ነው። ግን የሚማር ወንጀል ነው ሳን ጌጣ ነው ማለት መርየምን ማምለክ የሚማር ነው ኩፍር ነው ሽርክ ነው አለ እن لل ላ غፍሩ ለዚህ ነው ላ ተغሉ ብሎ ሙሉ ማስረጃ አل አውርደዋል لل አላህም ይላል ذ ይህ የውሙ የንفع لصድን ስድቅهም እውነተኞች እውነተኛነታቸው። የሚጠቅማቸው እለት ነው። ከሃዲያን የማይታገዙበት ለሁም ጀናቱ ለእውነተኞች የአትክልት ስፍራዎች አሏቸው ተጅሪ ሚን ታህቲ ሃል አንሃሩ ከስሮቹ ጅረቶች የሚፈሱባት ኻሊዲና ፊሃ አበደን ለመቼም ለዝንተ ዓለም እሷ ውስጥ ዘውታሪው ሲሆኑ ይኖራሉ። ረዲየላሁ አንሁም አላህ ከነሱ ይወዳል፣ ስራቸውን እምነታቸውን፣ ስራቸውን

ስለ ነብያት ይሰብካሉ። ስለ ቂያማ እለት ይናገራሉ። ስለ መልካም ሰዎች፣ ስለ አማኞች ጀዛ፣ ስለ ከሃዲያን